ሰበር ዜና ጥቅምት 29 2018። ጤና ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርእስተ ዜናዎቹን በማስቀደም ጀምራለሁ። የኤርትራ ድሮኖች የኢትዮጵያን ድንበር ጥሰው ገቡ። ኤርትራ ከግብፅና ኢራን የገዛቻቸው አዳዲስ ድሮኖች የስለላ ስራና የኃይል የበላይነትን አሳይተው የኢትዮጵያን ድንበር ጥሰው በመግባት ስራቸውን ሰርተው መውጣታቸው ተነግሯል። በሌላ በኩል ደግሞ በህወሀትና በመንግስት ኃይሎች በኩል ዛሬም ቀዝቀዝ ያለ ውጊያ ተደርጓል። ህወሀት የቀበራቸውን ከባባድ መሳሪያዎችን ቆፍሮ ሲያወጣም አሳይቷል። በሌላ በኩል ኮሎኔል ደመቀ ዘውዱም የፋ ፋኖ ኃይሎችን የሚያጥላላ እና የሚያንቋሸሽ ንግግር መናገራቸው ህዝቡን አስቆጥቷል። ኮረኔሉ የህወሓት ተላላኪ ሲል የፋኖ ኃይሎችን ወንጅሏል። ኮረኔሉ ያለማንም ድጋፍ ተዋክተን እናሸንፋለን ሲልም ዝቷል። በዝርዝር መረጃውን እንመለከተዋለን። ወዲህ ደግሞ የብልጽግና ሚዲያዎች ዘመነ ካሴ በጠና ታሞ መቀሌ ሆስፒታል ገባ ሲሉ በልሳኖቻቸው በኩል የበሬ ወለደ ፕሮፓጋንዳ እያስነገሩ ነው። ጉዳዩን የፋኖ ቃል አቀባይ በማነጋገር የነበረ ጭምር በሰፊው ዳሰነዋል፣ ትመለከቱታላችሁ። ወዲህ ደግሞ በጎጃም ጎንደር፣ ከባድ የተባለ ጦርነት ተደርጓል። በጎጃም የፋኖ ኃይሎች በሌሊት ከተማ ሲቆጣጠሩ፣ በመሳሪያ ምርኮም ተንበሽብሸዋል። የአገዛዙ ኃይልን እያገላበጡም አይቀጡ ቅጣት ቁጣ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 ከህወሀት ጋር እያደረጉት ያለው ውጊያ በቀዘቀዘ መልኩ ዛሬም እንዳልቆመ ተነግሯል። ይህ በእንዲህ እንዳለ የኤርትራ ድሮኖች አፋር ቡሬ ላይ የኢትዮጵያ ድንበርን ጥሰው አስሳ ማድረጋቸውም ተነግረዋል። ራሱን የትግራይ መከላከያ ሰራዊት ብሎ የሚጠራው ቡድን በቶንሳና አካባቢው ህወሀትን በትጥቅ ትግል ለመታገል ራሱን የትግራይ ሰላም ሰራዊት ቲፒኤፍ ብሎ ባህራ መሬት የተደራጀው ታጣቂ ኃይል አለ በሚል ጥቃቱን የከፈተ ሲሆን በአፋር በርካታ መንደሮችንም ኤልፍ ተቆጣጥሮ ነበር። የነ ደብረ ጽዮን ቡድን በአፋር ተቆጣጥሯቸው የነበሩትን ሰባት መንደሮች ትላንት ምሽት ጀምሮ የተወሰኑትን ለቆ መውጣቱም ተነግሯል። ከአፋር ወደ ቶንሳ የሚወስደው መንገድ ላይ ልዩ ስሙ ሚልኬ ኮርማአጋ በምትባል ቦታ በሚገኘው የቻይና ካምፕ ላይ ተከማችቶ የነበረው የህወሀት የመሳሪያ ክምችት ሌሊት ላይ በተፈጸመ የአብይ አህመድ ድሮን ጥቃት መውደሙንም መዘገባችን ይታወቃል። አብይ አህመድ በመሬት ላይ ላወደማችሁትና ለፈጸማችሁት ጥቃት ሰዓት ምላሽ ነው ሲልም ለህወሓት ሰዎች መልእክት መላኩንም አረጋግጠናል። ከዚህ በተጨማሪ በዛሬው ዕለት የነደብረ ጽዮን ቡድን ደብቋቸው የነበሩ ከባባድ መሳሪያዎችን እያወጣ በምስሉ ላይ እንደምትመለከቱት በቪዲዮ ጭምር እያሳየ ሲሆን መሳሪያዎቹንም ወደ አፋርና ራያ እያስጠጋ መሆኑንም ተነግረዋል። ጦርነቱን ለማፋፋም የትግራይ ኃይሎች እየተጠጉ ባሉበት በዚህ ሰዓት ደግሞ ዛሬ አነጋጎን ኤርትራ አዳዲስ ከኢራንና ግብጽ የሸመተቻቸው ድሮኖች የኢትዮጵያን ድንበር በመጣስ በኢትዮጵያ ክልል ውስጥ ገብተው የድሮን ስለላ ፈጽመው አሰስ አድርገው ቃኝተው መውጣታቸው ተነግሯል። ይህም የኤርትራ ጦር ለጦርነቱ ዝግጁ መሆኑንና ሳይቀደም ለመቅደም በዝግጅት ላይ መሆኑንም ያሳያል ተብሏል። ይህ በእንዲህ እንዳለም ደብረጽዮን ገብረ ሚካኤል ከረጅም ጊዜ በኋላ በሚዲያ ዝምታቸውን የሰበሩ ሲሆን አብይ አህመድ በፓርላማ የፕሪቶሪያው ስምምነት ሲፈረም ያልነበሩ ሰዎች ናቸው አሁን ፕሪቶሪያ ፕሪቶሪያ የሚሉት እያ ለተባለ ለተናገሩ ንግግር ደብረ ጽዮን ገብረ ሚካኤል ምላሽ ሰጥተዋል። አብይ ስምምነቱን መጣሱንም አሳውቀዋል። በፕሪቶሪያ በድርጅት እንጂ በግለሰብ የተፈጸመ ስምምነት የለም ሲሉ ዶክተር ደብረ ጽዮን ገብረ ሚካኤል ተናገሩ። ከሚዲያ ጠፍተው የቆዩት የህወሀት ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል ዛሬ ብቅ ብለው ከህወሀት ልሳን ወይን ጋር ቃለ ምልልስ አድርገዋል። በዚህ ቃለ ምልልሳቸው የፕሪቶሪያው ስምምነት የተፈረመው ስለ ተብሎ እንደሆነ ገልጸው ስለ የተባለው ደግሞ የህወሀትንና የፌዴራል መንግስትን ለመግለጽ እንደሆነ ጠቅሰው እንደ ድርጅት እንጂ እንደ ግለሰብ የተፈረመ ስምምነት የሌለ መሆኑን አሳውቀዋል። እንዲህ አይነት ንግግሮች ከጥቃቅን አእምሮች የሚመነጩ ናቸው ሲሉም የአብይ አህመድን አእምሮ ጥቃቅን ሲሉም ጠርተውታል። ይህ በእንዲህ እንዳለም ህወሀት ትላንት ባወጣው መግለጫ የኢትዮጵያ መንግስት የፕሪቶራውን ስምምነት በግልጽ መጣሱንም ገልጿል። ለዚህም እንደ ማሳያ መንግስት የድሮንን ጥቃት ፈጽሟል ያለው ህወሀት ጨምሮም መንግስት ሁሉንም ልዩነቶች በሰላማዊ የፖለቲካ ውይይት የመፍታት ግዴታውን እንዲወጣ አሳስቦ ከዚህ የጥፋት ተግባሩ እንዲቆጠብ አስጠንቅቋል። ይህ በእንዲህ እንዳለም ኮሎኔል ደመቀ ዘውዱም በዛቻና ድንፋታው ቀጥሎበታል። ኮሎኔል ደመቀ ዘውዱ ከፋኖ ይልቅ የአብይን መንግስት የመረጠም ይመስላል። የማንም እርዳታ ሳያስፈልገን መክተን አጥቅተን ጠላትን የማጥፋት ብቃት ላይ እንገኛለን ሲሉ ኮሎኔል ደመቀ ዘውዱ ተናገረ።

ኮረኔል ደመቀ ዘውዱ እውነት ይዘን ህግን ተከትለን በጋራ ሀሳብ አብረን መኖር እንፈልጋለን። እኛ ህግን አንፈልግም፣ አንከተልም፣ ሰላምና በጋራ አብረን መስራት አንፈልግም በማለት ሌሎች ኃይሎችን በመተማመን በጉልበት፣ በኃይልና መሳሪያ በማወዛወዝ ማምጣት የምትፈልጉት ነገር ካለ እኛ ወልቃይት ላይነን፣ ብሏል። እኛ የወልቃይት ዘቦች እንደ ሌሎቹ በትንሽ ሳንቲምና በህወሓት ፕሮፓጋንዳ ተታለን የአማራ ህዝብን የምንሸጥ አይደለንም የሚለው ኮረኔል ደመቀም የተ ተከዘዘብ ለሁሉም ነገር ዝግጁ ነው። የተከዘዘብ የህዝብ ዘብ ነው ሲል ተደምጧል። ከህወሀት የአፋር ክልል ትንኮሳ ጋር ተያይዞ ወደ ወልቃይትም እንደሚመጣ እናውቃለን። ለዚህ ደግሞ የአማራ ታጋይነን እያሉ ለህወሀት የተገዙ አሉ። እኛ ግን የህዝብ መብት ለማስጠበቅ ከበቂ በላይ ተዘጋጅተናል ተናለ ሲልም፣ የፋኑ ኃይሎችን ከህወሀት ጋር ትሰራላችሁ ሲልም ወንጅሏል። በርካቶች ግን ኮረኔሉ እየሄደበት ካለው መንገድ ተቆጥቦ ከአብይ ይልቅ የፋኑን መንገድ እንዲመርጥ ይሰጣልና እያስጠነቀቁትም ነው። ኮረኔሉ ያለምንም ማስረጃና መረጃ ከህወሓት ጎን ይሰራሉ ያሏቸውን የፋኖ ኃይሎችም አልገለጸም። ዝም ብሎ ልክ ብልጽግና በፕሮፓጋንዳም የፋኖ ኃይሎች ከህወሓትና ኤርትራ ጋር ሆነው ወጉኝ እንደሚለው ኮረኔሉም የብልጽግናን መንገድ እየተከተለ ነው። ስለዚህ ኮረኔሉ እየሄደበት ያለውን መንገድ እንዲያርምና እንዲያስተካከል ከአማራ ህዝብ ጎን እንዲቆምም ጥሪ ቀርቦለታል። ይህ በእንዲህ እንዳለ ከዚሁ ጦርነት ጋር በተያያዘ ማለትም ከህወሓትና ከፌዴራል ፌዴራል መንግስቱ ጋር በተያዘ ማለት ነው። አንድ የቀድሞ ወታደራዊ ከፍተኛ ሹመኛም አነጋግረን ህወሃት የአፋር ግንባርን ለዋና ማጥቂያነት ልትጠቀምበት የመረጠችበት ምክንያት ምንድን ነው ስንል ጠይቀን ነበር። በማብራሪያቸውም ይህንን መልእክት ነግረውናል። ህወሃቶች በወታደራዊ ብቃታቸው የሚናቁ ሰዎች አይደሉም። ስለሆነም ዋና የማጥቂያ መስመራቸው በወልቃየት፣ በራያ ወይንም በአፋር ግንባር የሚለውን ለመገመት እጅግ አስቸጋሪ ነው ሲሉ እኚህ ከፍተኛ የጦር ሹማምንት ይናገራሉ። ነገር ግን በኔ ግምት ይላሉ እኚህ ከፍተኛ ወታደራዊ ሹመኛ ህወሀት የአፋር የውጊያ ግንባር ዋና የማጥቂያ ቅጥናው ያደርገዋል ብዬ አስባለሁ። የአፋርን ግንባር የማጥቂያ ግንባር ሊያደርግበት የሚችልበት ምክንያቶች አራት ምክንያቶች አሉ፣ እነዚህን ይመስላሉ በማለትም ይጠቅሳሉ። አንደኛ፣ ህወሀት ከወልቃይት ግንባር ይልቅ የአፋር ግንባርን ለማጥቂያነት ይጠቅማል። ምክንያቱም ህወሀት ሁሉን ኃይል አረባርቦም ወልቃይትን መያዝ ቢችል እንኳን ኦህዴድ መቀሌን በአጭር ቀናት ሰብሮ ለመግባት ማንም አይመክቶም። ስለሆነም ህወሀት የወልቃይትን ግንባር የሚመርጥ አይመስለኝም። ህወሀት ያለ የሌለ ኃይሉን ወደ ወልቀየት ካስገባ አብይ መቀሌን ዋና ህወሀት የትጥቅ ፖለቲካ ማዕከል ያለውን ኃይል አረባርቦም ይይዘዋል። ህወሀት ወልቀየትን በኃይል ቢይዝም እንኳን መቀሌን ካጣ አብይ በቀናት ውስጥ ከወልቀየት ጠራርጎ ያስወጣዋል። እንዲሁም የአማራ ህዝብ ያለውን ኃይሉን አረባርቦ መልሶ ህወሀትን ስለሚዋጋውና እንዲሁም የተከዜ ዘብም ትልቅ አቅም ስላለው የአፋር ግንባርን የሚመርጥ ይመስለኛል ሲሆን ቃይቱ አያዋጣም በማለት አንደኛው ምክንያት ይገልጻሉ። ሁለተኛ ይሉና እኚህ ሹመኛም ለኦህዴድ ሰራዊት የአፋር ግንባር ከድጋፍ ሰጪ ኃይሉ ኢራቅና ሰራዊቱ የህዋት ምት ከተጠናከረበት አንዴ መፍረስ ከጀመረ ኦህዴድ ራሱን መልሶ አድራጅቶ መዋጋት የሚችለው አዋሽ አካባቢ ከደረሰ በኋላ ነው። የአፋር ክልል እጅግ በረሃ በመሆኑና መልሶ ለመቋቋምና ህዋትን ለማጥቃት አዳጋጅ ስለሚሆን የኦህዴድ መንጋ ሚሌና ሰመራ ላይ ሰብረ ከጣልከው ከሚ የፈረጠጠው የኦህዴድ ጦር አዋሽ ነው የሚቆመው ስለዚህ ህወሃት ከሶስት ቀን ባልበለጠ ጊዜ ውስጥ አዋሽን የመያዝና የጅቡቲውንና የድሬዳውን መስመር ከመሀል ሀገር እንዳይገናኝ በማድረግ አብይ አህመድ የምስራቅ እዝ የደቡብ እዝንና ማዕከላዊ እዝን አቀናጅቶ እንዳይዋጋም አጥር ይሰራበታል ከሰሜን ወሎና ና ደቡብ ወሎ ሰራዊት እንዳስጠጋም በየቦታው የፋኖ ደፈጣን መቋቋም ስለማይችል የሸዋ ፋኖና ህወሀት አዲስ አበባን ለመያዝ ትልቅ ትንቅንቅ የሚያደርጉ ይሆናል እገምታለሁ ይላል ከፍተኛ ሹመኛው በማብራሪያው ሶስተኛ ይልና ህወሀት የራያን ግንባር የማይጠቀምበት ምክንያት አሁን ላይ ከአማራ ጋር መጋጨት አይፈልግም። ህወሀት እጅግ ከስህተቱ ተምሯል። ምናልባት አማራውን አታሎ ጊዜ ጠብቆ ስልጣን ካደላደለ በኋላ ይጫወትበት ይሆናል እንጂ አሁን ላይ አማራን በጥበብ ማለፍ ይፈልጋል። ሌላው በወልቃይትና በራያ ግንባር ያለውን የሆዴድ ኃይል አዲስ አበባን በአቋራጭ ከያዘው ምንም ሳይዋጋ የወልቃይትና የራያ ኃይልን ማፍረስ እንደሚችል ስለሚያስብ ከአማራ ጋር መዳፈር አይፈልግም። ከዚህም በተጨማሪ የህወሀት እቅድ ፋኖንና ኮሎኔል ደመቀ ዘውዱን በማጋጨት ወልቃየት ላይ አማራን እርስ በራሱ በማጋጨት ወልቃይትን መያዝ ስለሆነ ከአማራ ጋር መዋጋት አይፈልግም። አራተኛ ህወሀት የአፋር ግንባርን ከሚመርጥባቸው ሌላው ምክንያቶቹ የማያቋርጥ የትጥቅ ድጋፍ ከሻቢያ ለማግኘት የአፋር ግንባርን እጅግ ተመራጭም ያደርገዋል። ሻቢያ በአማራ ምድር አድርጎ እርዳታ ማምጣት አይፈልግም፣ ምክንያቱም ከአማራ ጋር መጣላት ለጊዜው ቢሆንም አይፈልግም ለጊዜውም ቢሆን አይፈልግም። በአፋር ግንባር ግን ቡሬ የሰፈረው የኦህዴድ መንጋም ጨፍልቆ ጥሎ ከመሃል ላይ በማስገባት ትጥቁንም በመረከብ እስከ ሰመራ ያለውን መስመር ነፃ በማድረግ ለህዋት ያለምንም ገደብ ከግብጾች በአሰብ ወደብ የሚቀርብለትን ትጥቅ በቀላሉ ያለማንም ከልካይ ማስጠጋት ይችላል። ስለሆነም የአፋር ግንባር ተመራጭ ይሆንላቸዋል። ለዚህም ነው በአፋር በኩል የመጣሉ ብዬ የምደመድመው ሲል ይህ ከፍተኛ የጦር ሹመኛ የሚናገ እኚህ ሹመኛ ይቀጥሉና በተለይ ለወልቃይት ሹመኛው ለኮረኔል ደመቀ ዘውዱና ለፋኖ ኃይሎች ምክራቸውን ይለግሳሉ። ፋኖና ኮረኔል ደመቀ ዘውዱ እዚህ ጋር ጥንቃቄ ሊያደርጉ ይገባሉ በማለት ያስጠነቅቃሉ። ኮረኔሉ አሁን እንደሚሉት መቀጠል የለባቸውም። ኮረኔሉ ረጋም ሰከን ብለው ከፋኖ ኃይሎች ጋር ተደራድረው አንድ ሊሆኑ ይገባል። ፋኖ የአማራ ህዝብን ለማስጠበቅ ከየትኛውም ኃይል ጋር ቢሰራ የአማራ ህዝብን ፍላጎት እስከ አስቀድመ ድረስ ትክክል ነው ብዬ አስባለሁ፣ ይላሉ እኚ የጦር ሹመኛ። ኮረኔሉ ከ ከአብይ አህመድ ጎን መሰለፉ አሁንም ሆነ ወደፊት እንደማያዋጣው ጠንቅቆ ማወቅ አለበትም በማለት ይናገራሉ። ስለሆነም እነዚህ የአማራ ኃይሎች እርስ በራሳቸው ተነጋግረው ችግራቸውን ፈተው ከሁለቱም ኃይሎች ጋር ከመዋጋት ይልቅ አራት ኪሎ ላይ ማተኮር ይገባቸዋል። በሁለቱ እርግጫም ፋኖም ሆነ ኮረኔሉ ጣልቃ ባለመግባት በመሀል ወደ አራት ኪሎ የሚሄዱበትን መንገድ ማመቻ ማጨት እንጂ እርስ በራስ ውጊያ መግጠም አሊያም እርስ በራስ መዛዛት ተገቢም አይደለም፣ በማለት ምክራቸውንም ለግሰዋል። ወደ ቀጣዩ ዘገባችን አልፋለሁ። የብልጽግና ሚዲያዎች ዘመነ ካሴ በጠና ታሞ መቀሌ ሆስፒታል ገባ ሲሉ የሐሰብ ፕሮፖጋንዳ እያሰራጩ ነው። ትላንት አመሻሽ ሆነ በብልጽግና ካሬነቱ የሚታወቀውና በየወሩ ለካሬነቱ 250 ሺም የኢትዮጵያ ብር ከመንግስት የሚከፈለው ናትናኤል መኮንን የተባለ የብልጽግና ቃል አቀባይ በምስሉ ላይ እንደምትመለከቱት ዘመነ ካሴ በጠና ታሞ መቀሌ ውስጥ ሕክምና ላይ ነው። ዮናታን ሀብቶም የዘመነ ካሴ የሆስፒታል ስም ሲሆን በአሁኑ ሰዓት መቀሌ ከፉኛ ስቃይ ውስጥ ይገኛል። በአና ሆስፒታልና ሌሎች ሆስፒታሎች ውስጥ ያሉ ሐኪሞች አሸባሪውን ፋኖ ከሞት ለማትረፍ እየጣሩ እንደሆነም ሰምተናል። አስቸጋሪ ሁኔታ ውስጥ ያለው ዘመነ ካሴ በመጨረሻ ህይወቱ በመቀሌ ሐኪሞች እጅ ላይ ወድቋል። የዘመነ ካሴ መጨረሻ ቀናት በመቀሌ ሆነዋል ሲል የዘመኑን ነጭ ውሸት በዚህ መልኩ ዋሽቷል። ብልጽግናዎች በጦር ሜዳ አልሆን ሲላቸው የበሬ ወለደ ፕሮፓጋንዳ ይዘው ብቅ ብለዋል። ብልጽግናዎች በዚህ በፈጠሩት የሀሰት ፕሮፓጋንዳ በምስሉ እንደምትመለከቱት ውሸት ሲደጋገም እውነት ይመስላል በሚል በበርካታ ሚዲያዎች ዘመነ ካሴ ታሟል የሚል መረጃውን ሲነዙት ተመልክተናል። በዚህም ሰፊው ህዝብን በአታልሉ በየዋህነት ለብልጽግና ፕሮፓጋንዳ የተጋለጡ ጥቂት የአርበኛ ወዳጆች ጭንቀት ውስጥ በመግባታቸው ሚዲያችን ጉዳዩን ለማጣራት ወደ አፋባሀ ምዕራብ አማራ ቀጠና ምክትል የህዝብ ግንኙነት ኃላፊ እስቲ በላለሙ ምን አዲስ ነገር አለ ብልጽግና "ዘመነ ካሴ ታሟል እያለነው ነው ስትል ጠይቃል። አርበኛ እስቲ በል አለሙ በውስጥ መስመራችንና እንዲሁም በይፋዊ ገጹ እንደነገረን መሪዬ መሪያችን አርበኛ ራስ ዘመነ ካሴ ከነሙሉ ክብሩ አለ። ፖለቲካን ጥንቅቅ አድርጎ እየሰራት ነው። አለም በምስራቅ አፍሪካ ትኩረቱን የጣለበት ድንቅ የዘመኑ ክስተት የሆነ መሪ ነው። የአባቱ ልጅ ከነሙሉ ክብሩ ነው ሲል የሚሰራጨው መረጃ የሐሰት መሆኑን ለሚዲያችን አሳውቋል። በሚዲያ ላይ ድልን በሚዲያ ለማግኘት የሚፍጨረጨረው ብልጽግና ትንሽም ቢሆን የዋሁን ቢያደናግርም፣ ነገር ግን በሚዲያ ላይ ይህንን የበሬ ወለደ ዜና ማሰራጨቱ ምን ያክል ተስፋ መቁረጡን ያሳያል ሲሉም ታዛቢዎች ለሚዲያችን ተናግረዋል። አሁን በቀጥታ ከአማራ ክልል ወዳገኟቸው የጦር ግንባር መረጃዎች አልፋለሁ። በቅድሚያም ጎጃም ላይ ምዕራብ አማራ ቀጠና ከአድጓሚ ተራራ አሸዋ ተብሎ እስከሚጠራ አካባቢ በተደረገ ውጊያ 22 የብልጽግና ቡድን ተላላኪ ወታደሮች ሲገደሉ 29 ወታደሮች ደግሞ መቁሰላቸው ተነገረ። በውጊያው ሙትና ቁስለኛ የሆኑት ወታደሮች በተጨማሪ 23 የነፍስ ወከፍ ክላሽንኮቭ መሳሪያ አንድ መገናኛ ራዲዮ እንዲሁም 328 የክላሽ ተተኳሽ አምስት የእጅ ቦምብ በፋኖ መማረኮን ሚዲያችን ከክፍለጦር ጦር ሕዝብ ግንኙነት መምሪያ ለማረጋገጥ ችላለች። በጠላት ላይ ከባዱን እርምጃ በመውሰድ ድል የተቀዳጁት በአፋ ባሃ ምዕራብ አማራ ቀጠና አጼ ቴዎድሮስ እዝ ጎጃም አገው ምድር ክፍለ ጦር ስር የሚገኘው የአስር አለቃ ኤፍሬም አጥናፉ ብርጌድ አባላትና የ ተፈጠሩ ልዩ ተወርዋሪ ኃይል አባላት መሆናቸውም ታውቋል። በዚህ አላበቆት እናት ጅሬ በሌላ ግንባርም ቢትወድዳ አያሌው መኮንን ብርጌድ ድል ቀንቶታል። አፋባሃ ምዕራብ አማራ ቅጠና ቴድሮስ እዝ የጎጃም አገው ምድር ክፍለ ጦር የቢት ወድዳ ያሌ መኮንን ብርጌድ በትላንትና እለት የስማላ ከተማ ላይ መሽጎ ያለውን የብርሃን ጁላ ሰራዊት በሌሊት በመግባት ከ7 ሰዓት እስከ 8 ሰዓት ተኩል አውደ ውጊያም ሙሉ ከተማዋን ፋኖ ተቆጣጥሯ ታድሯል። ከተኛበት ላይ የደረሱበት የቢት ወደዳ እያሉ መኮንን አናብስቶች ካምፑን ዶጋ ምድ አድርገውታል። በዚህ ውጊያ ቦል ያልታወቀ የብልጽግና ሰራዊት እስከወዲያኛው ተሸኝቷል። በዚህ የተጨናነቁት ወዳደር አመራሮች የስማላ በተተኮሰው ተከበናል ብለው ሊበል ላይ ሲቃዥ ምንም በሌለበት ሲተኩሱም ማድራቸው ነው የተነገረው። ወደ ጎንደር አልፋለሁ በምዕራብ ጎንደር መተማ ወረዳ በተደጋጋሚ ፋኖ ድል እየቀናው የብልጽግና ኃይል እየተሽመደመደ ሙትና ቁስለኛ እየሆነ ይገኛል። በትላንትናው ዕለት የአገዛዙ አገልጋይ ጡት ቆራጭ ኃይል መነሻውን ቁጥር አንድ አድርጎ ወደ አርባ ጅራ እየተጓዘ ባለበት ሰዓት አይበገሬዎቹ የበረሃው ፈርጦች የመይሳው ካሳ ሁለተኛ ኮር አጣና ዋሴ ክፍለ ጦር ፋሲል ብርጌድ በአርበኛ ሳሌ ግርማና በአርበኛ ባንዲራው እየተመራ እንዲሁም የክፍለ ጦሩ አመራሮች በተሳተፉበት ስምሪ ሌላ ሶስተኛ ዞር ከታጉርና ጓንግ ከተሰራው ጀብዱ የቀጠለ ልዩ ኦፕሬሽን በመስራት ይህንኑ ግብስብስ የብልጽግና ስርዓት አስፈጻሚ የማፊያ ቡድን ከቀኑ 9 ሰዓት እስከ 11 ሰዓት ተኩል ክፉኛ ሲያበራዩት እንደተለመደው ከፍተኛ ቁጥር ያለው ሙትና ቁስለኛ እያዝረከረከ እግር አውጪም ብሎ ወደ 40 ጅራም ፈርጥጧል። ከዚህ ልዩ ኦፕሬሽን የአጣናዋሴ ዋሴ ክፍለ ጦር የህዝብ ግንኙነት አርበኛ ግዛት አለበል እንዳሳወቀን ቁጥሩ ከፍተኛ የሆነ ለጊዜ ጊዜው የደረሰን የአገዛዙ ኃይል ሙትና ቁስለኛ ከዚህ በተጨማሪም ከጠቀስ ነው በላይ እንደሚሆን የውስጥ መረጃ ምንጮች አድርሰውናል ሲል አሳውቋል። በዚህም መሰረት እስካሁን በደረሰን ብቻ 18 ሙት ሲመዘገብ 26 ቁስለኛ ተመዝግቧል ተብሏል። ይህ በእንዲህ እንዳለ ወደ ሌሎች የጎንደር ቀጠናዎች ስናልፍ የአፋባሃ ሰሜን አማራ ቀጠና በላይ ዘለቀ ዘሜጀር ጀኔራል ውባንታባ ተኮር የግንባር መረጃዎችን አድርሶናል። ጣና ገላውዲዮስ ክፍለ ጦርና ነበልባሉ ፎገራ ክፍለ ጦር ጥምርታዊ ድል አስመዝግበዋል። የአገዛዙ ሰራዊት የሆነው አማራ በታኝ አድማ ብትን ተብሎ የሚጠራው መነሻውን ኮረታ ከአምባሳሚን ና ከሐሙሴት ከተማዎች አድርጎ መዳረሻውን ዋንዛይን በቅዠት አቅዶ ተንቀሳቅሶ ነበር። ነገር ግን የብልጽግና ኃይል መረጃው ቀድሞ የደረሳቸው የጣና ገላውዲዮስ ክፍለ ጦር ሁለት ብርጌድ አባላቶች ጣና ብርጌድ ና አንበሶ ብርጌድ ና ነበልባሉ ፎገራ ክፍለ ጦር ይህንን ቅጥረኛ ታጣቂም ከረፋዱ አራት ጀምሮ አውራ ተራራ ላይ መብረቄ ጥቃት በመፈጸም ጀምረውታል። ውጊያው አድማሱን አስፍቶ እስከ ወረታ ዙሪያና ጉመራ ከተማ ድረስ ጠላትን በአማራ ልጆች ሲመታው መዋሉም ተነግሯል። መጀመሪያ የገባው የአገዛዙ ታጣቂ የአማራ ፋኖ ክንድን መቋቋም አቅቶት አጋዥ ኃይል ከባህር ዳር ከአምባሳሜን ሲያስልክ ውሏል። በመጨረሻም የብልጽግና ኃይል በቁጥር ላይ ቁጥር ቢጨምርም የአማራ ፋኖን ክንድ መቋቋም ባለመቻሉ በአቅራቢያው ካሉ ከተሞች አለኝ ያለውን ጥምር ኃይል በማምጣት የነበረውን ኃይል ከቀኑ 11 ሰዓት በሙሉ ጠቅልሎ ወደ አምባሳሜንና ባህር ዳር እግሬ አውጪኝ ብሏል። በዚህ ውጊያ በብልጽግና ላይ ከፍተኛ የሆነ ቁሳዊና አካላዊ፣ ሞራላዊ ኪሳራም ደርሷል ተብሏል። ራሱን በመከላከያ ስም የሰየመው የአብይ አህመድ ታጣቂ በ11ኛው ሰዓት በደቂቃዎች ምት አስሩ ሲደመሰሱ ዘጠኝ የሚሆኑትም ቆስለዋል። በሌላ በኩል የአገዛዙ ሰራዊት በአምባሳሜን ከተማ ወደ ሐሙሲት ከተማ በተሽከርካሪ ሲንቀሳቀስ የነበሩ ታጣቂዎች ሰዎች በአምባሳ ሚን ብርጌድ ገነት ወንዝ ላይ ከቀኑ 6 ሰዓት በተወሰደባቸው የታቀደ የደፈጣ ጥቃት አንድ ፓትሮል ላይ የነበሩ አካላት በሙሉ ሲደመሰሱም የነፍስ ወከፍ ከፈ መሳሪያዎችም በምርኮ ተገኝተዋል። በሌላ በኩል ጉና ክፍለ ጦር አንድ አቤት ብርጌድ በትላንትና ሁለት የአገዛዝ ዞን ሰራዊት ስራዊት አለኛለውን መካናይዝድና እግረኛ ኃይል በመያዝ መነሻውን ከአንድ አቤት ወለሽ በማድረግ ወደ ገነተ ማርያም ሲንቀሳቀስ የአንድ አቤት ብርጌድ አካል የሆነችው ረመጣዋ ሻለቃ ሁለት የብልጽግናን ኃይል ከጠዋቱ ሁለት ሰዓት ተኩል ጀምረው እስከ ቀኑ ሰባት ሰዓት ከአስር ሲያርበደብዱ ትውለዋል። የአማራ ፋኖን ክንድ መቋቋም ያቃተው የአገዛዙ ጥምር ጦር ንጹሐን አማራ አርሶ አደሮችን፣ ቀሳውስትን በጅምላ ሲገርፍ ሲያሳስርም ውሏል። የአርሶ አደሮችን ሰብል ሲያወድም ቤተ ክርስቲያናትን ኢላማ አድርጎ በከባድ መሳሪያ ሲደበድብም ውሏል። አመሰግናለሁ። እንግዲህ ወንድሞቼ እንግዲህ እንደሚታወቀው በተለይ የብልጽግና መራሹ መንግስት እንግዲህ የመጨረሻ እስትንፋሱ እየተዘጋ መሆኑን የሚያመለክት ምልክቶችን እያየን ና ያለ ነው። እንግዲህ እንግዲህ ከሰሞኑ እንግዲህ የራሱን ስም ቀይሮ ማለት ነው። የውጭና የሀገር ውስጥ ባንዳዎችን እንከላከል የሚሉ ከንቱ የሆነ ቅጀት አጀንዳዎችን ዘርግቶ በሴቶች ጉዳይ፣ በወጣቶች ጉዳይ ወዘተረፈ ተረፈ በሚል እያወያየ ያለው የከንቱ ይሄ መሳቂያ የሆነ አጀንዳውን ሁላችንም እየተመለከትን ያለን እንግዲህ ባንዳው የውጭ ባንዳውም የሀገር ውስጥ ባንዳውም ማን እንደሆነ እንግዲህ ራሱ ይወቀው። እንግዲህ ባንዳው ራሱ እንጂ የባንዳ ልጅ ባንዳ ራሱ ነው፣ ባንዳነቱን እያሳየ ያለ ሀገር በገነባዝ ህዝብ ላይ የድሮንና ልዩ ልዩ የዘር ማጥፋት ስራ እየሰራ ያለው እሱ ነው። ይሄ የብልጽግና አመራሹ መንግስት ነው። እና እንግዲህ አጀንዳን በየሰዓቱ እየቀያየረ ማህበረሰባችን ለማደንዘዝ የሚሄድበትን ርቀት እያየን ነው። ነገር ግን የሚያዳምጠው አካል የለም። ልክ እንደ ባዶ በርሚል እየጮህ መሆኑን ሁላችንም ልንረዳ መቻል አለብን። በርሚል እንግዲህ ምንም የሌለው ነገር ስለካው ድምፅ ወዲያ ነው የሚጮህ ስለዚህ ምንም ነገር የለውም ማለት ነው። ስለዚህ እንደ በርሚል ወይ ጮህ ከመቅረት ውጭ አንድ የሚፈይደው ነገር የለም የእሱ አጀንዳ። ከዛ ውጭ ግን እንግዲህ እንደ ምዕራብ ጎንደር የምታዩት እንግዲህ በምዕራብ ጎንደር በአሁኑ ሰዓት እንግዲህ በጣም ወደ አራት አካባቢ አምስት ወረዳዎች ይመስለኛል፣ እንግዲህ ቋራ ወረዳ መተማ ገጠር ወረዳ፣ መተማ ዮሐንስ ወረዳ እንዲሁም ገንደ ውሃ ወረዳን ጨምሮ ማለት ነው። በእነዚህ ወረዳዎች እንግዲህ በርካታ ቀበሌዎች አሉ፣ ንሳን ቀበሌዎችም አሉ። በእነዚህ አካባቢ እንግዲህ እየተደረሰ ያለው ግፍና በደል እጅግ በጣም የሚያሳዝንና የሚገርም ነው። በእርግጥ ደም መጣጩ የብልጽግና መራሹ መንግስት እንደሆነ ያለ ማህበረሰብም ያውቃል። ሁላችንም አውቀና ተገንዝበን ነው እንግዲህ ለትጥቅ ትግሉ ጫካ የወጣ ነው እና ይህንን ስርዓት ከስሩ ለንመጣ ለማራጭ ነውና፣ ነገር ግን ስርዓቱ የመጨረሻ ያበቃበት መሆኑን እስትንፋሱ እየተዘጋ መሆኑን ከሰሞኑ ደግሞ የተለመደ ባህሪውን እያሳየን ያለው በተለይ በቋራ አካባቢ እጅግ በጣም በበርካታ ማህበረሰብ ላይ ጥቃት እየፈጸመ መቆየቱ ይታወቃል። ከሰሞኑ ደግሞ እንግዲህ በጣም የሚያሳዝነው እንግዲህ በነፍስ ገበያ አካባቢ ማለት ነው በአቶ ተሾመ የእርሻ አካባቢ ላይ ንጹሃን ሞተረኞች ሰርተው የለት ጉርሳቸውን የሚሞሉ ምስኪን ወጣቶች ተበድረው የገዙ ብድራቸውን ያልጨረሱ ከወገን ተበድረው ማለት ነው፣ የነገ ሕይወታቸውን ሊቀይሩ ተሰማርተው በጭቃ እየተሰቃዩ የሚገኙ ወጣቶችን ነው እንግዲህ እጅግ በጣም በሚያሳዝን ሁኔታ የረሸናቸው ማለት ነው። ከእነዚህም እንግዲህ በግፍ ከተረሸኑት ወጣቶች መካከል እንግዲህ በሪሁን ወይም ጮሬ በቅጥል ስሙ ነው ይህ አንደኛው ወጣት፣ ሁለተኛው ብርሃን ሲሳይ የተባለ ወጣት ሶስተኛው ቢላል የተሰኘ ወጣት ነው። አራተኛው ስመኛው ምረቱ የተባለ ወጣት እና ደግሞ ዛሬም እንግዲህ በድንገት ያው ስሙን አላወቅንም፣ ቁራለው እየለቀመ የሚሸጥ የዕለት ጉርሱን በሰርቶ የሚያደርን ወጣት እንደዚሁ በተመሳሳይ በአሰቃቂ ሁኔታ ገለዋል ማለት ነው። ከገደሉም በኋላ እንግዲህ የተለያዩ ታርጋዎችን ለመለጠፍ እንዲህ አርገው ለብልጽግና ሲላላኩ አገኘናቸው ወደ ተረፈ የሚል ነው። እንዲህ ሰዎች በቀን ስራ ተለውጠው እንደገና ደግሞ ተበዳድረው ሞተር ገዝተው የዕለት እንጀራቸውን እና ሆዳቸውን ሊሸፍኑ በመስራት ላይ ያሉ ወጣቶችን ነው የረሸነ